ዛሬ አዲስ ነገር አለ ጁሲ የጠፋ ዛሬ ጁሲ አዲስ መረጃ ደስ የሚል መረጃ አለው ማለት ነው። ዛሬ በጉጉት እንጠብቀው አለን ማለት ነው። እውነቱ ወጣ፣ የኃይሚዬና የብሩኪ እውነቱ ተጋላጥ፣ እውነቱ ታወቀ ማለት ነው። እንግዲ የማርያም ቅመሞች ስትጨነቁ የነበራችሁ ማለት ነው። እንግዲህ ጁሲ ሁሉ ነገር ዝርግፍግፍ አደረገው። እንግዲህ ዛሬ ማታ በጉጉት እንጠብቃለን፣ እውነቱ ይወጣል ማለት ነው። እውነቱ ምንድን ነው ታላችሁ፣ ኃይሚዬና የብሩኬ የጦርነት ፍቅር በአሁኑ ሰዓት ባለው የፍቅር ጦርነት ተጀምሯል። ሁላቸውም የማርያም ቅመዎች እንትን ያላቸው ነገር ይሆን አሁንም ዛሬ መጥተው እኝኝኝ መጨቃጨቅ መጨቃጨቅ መጨቃጨቅ ብዬ ፍቅር፣ ጭቅጭቅ ታቃላችሁ፣ ትወጡ ትገቡ፣ ኝኝ የሚለው ነገር ትንወጡ ትገበኘኝ የሚል ዝናብ ልክ እንዲዛን ነው። በአሁኑ ሰዓት የሆኑብን ሀይሜና ብሩኬ ማለት ነው። ሁላችንም ግራ ያስገባን ነገር ማለት ነው። እንግዲህ ጁስ እንዲያለ ሁሉም ነገር አውሳ ዛሬ ማታ አዲስ ነገር እንጠብቃለን ማለት ነው። ሁሉም ነገር እንደሚስተካከል ሁላችንም በተስፋ እንጠብቃለን ማለት ነው። የቅድስት እንግዲህ ትናንትና እንዲተናገርኩት ሚስት አለው ልጅ ያለው የተባሉ ደግሞ እውነት ነው። እንግዲህ የቅድስት ሚስት እንትን እያቀረበች ትገኛለች ማለት ነው። ታሚ ሀይሚዬ እባክሽ እባክሽ ታይ ህይወቴ ላይ ውጪልኝ፣ የልጅን አባት በእንደዛ አይነት መልኩ እንትና ትበይብኝ እያለች እየወቀፈ ትገኛለች። ጨረቃዋ የም ማለት ነው እንግዲህ ሁሉም ነገር እንዲህ የሚስተካከልና ሀይሚዬም እንግዲህ ትናንትና በመጡት እንግዲህ ጭቅጭቅ እያለች ነበረ። ቦርሳ ይታለች እንዴት አለ እሷ እያለች እንግዲህ፣ እሱም እራሱ ብሩ የራሱ እሷ ነካ የሚያረግ ንግግር እየተነጋገሩ አለመደማመጥ እየተነጋገሩ ይገኛሉ ማለት ነው። እንግዲህ ብሩኬን ትናንትና ሀይሚዬን እየተናገረ ነበረ። ሀይሚዬ ምስሉን እየተናገረ ነበረ። ቦርሳህን እንዴት እንዴት ስላለኸኝ ይዛን መጣ ምንዴት አለ ቦርሳ ትመጣለ እያለች ምን አገባሽ እያለን ነበር። ያ ቡለፈሉ ያሳለፍን ብዙ ታሪኮች ስላሉ ያን ስለማስብ ያአሁኑን ታይሆን ያለፉትን ታሪክ ስለማስብ በዛ ነው እያለች ነበረ። ጨረቃ ዋዬ ማለት ነው። ሀይምዬ ታውቃላችሁ እንግዲህ ብሩኬን በጣም ነው የምትወደው። ያው እንግዲህ እሱ ናና ዲል ያለው ስንደር አስገባለሁ በማለት አለመግባባት እንግዲህ እየተፋጩ ይገኛሉ ማለት ነው። ብሩኬም አልበቀል ቅልባይ ሀይምዬም አልበቀል ባይ ሆኖ ማለት ነው ይፋጫሉ። እንደ ቡር ማለት ነው እንግዲህ ሁለታቸውም አፍቅረው ወይም እንትን ብለው ታይሆን። ብሩኬም ሀይሚዬን አቃጥላለሁ ይላል፣ ሀይሚዬ ደግሞ ብሩኬን አቃጥላለሁ ትላለች። እንግዲህ እየተፋጩ ይገኛሉ። መጨረሻው እንግዲህ ማን እንደሚያሸንፍ፣ መጨረሻው እንግዲህ ምን እንደሆነ በጣም ግራ ገብቷል እንግዲህ፣ አንዳንድ ሰው መልካም ጓደኛ ስጠን ተመልካም ጓደኛ አውለን የሚባለው እውነት ነው። መልካም ጓደኛ በደስታህም ባዘንህም ትሸግርህም ምን ሆነ መልካም ጓደኛ ማለት ልክ እንደ የሚፍታህ ነው እንግዲህ። የሚፍታህ ትናንትና አስታርቃለሁ እስኪ አሁን እንኳን ትንሽ ቢረጋጉ አንድ ያረጋለሁ በማለት በመንጣቱ ሁለታቸዋ ሊልም ሊያሶሯ ሊያሶሩ ቀርቶ እነሱ ራሱ ድንትን ምን ነው ተጠቃሚ ፍታግራ ገባ ሊያወራ ራሱ አልቻለም አላስወሩትም። ጭቅ ጭቅ ማለት ነው እሷ ማንድ ብሉኬ እሷም እሷ ማንድ በቃጭ በቃ ምንም ማድረግ አልቻለም። ግን እንዴዝ ጓደኛ ማለት እንዴዝ ነው። ቲስቅ ወይም ቲኖረው ወይም ቲደሳ ያ ብቻ ይደም ተጎን መሆን ማለት ነው። ጓደኛ ማለት ቲሸግረንም ቲያጣንም ትንታመምም ትናስ ትንስቅም ትንደሰትም አብሮን የሚሆን ጓደኛ ነው። ብቻ አብሮ ተደስቶ የሚል ጓደኛ አይደለም። እንግዲህ ያው ሁሉም ምፍታህ እየተወቀሰ ነበር። እንዴት አንተ ጓደኞቹ አም እንዴት በመሀከል አገባም እያሉ እንግዲህ በኮሜንቱም ብዙ ፋሚሊዎች እየወቀሱት ይገኛሉ። ባለፈውም ታቃላችሁ፣ ተ ሲዛ ሆኖ ብሩኬ ጋር እየሆነ በዛም ሰዓት ገብቶ ነበረ። ደስማሞ አልቻሉም። ትናንትና እንግዲህ በቻለው አቅም መጥቶ ነበረ። ጭራሽ ሊያዳምጡት ጭራሽ ሊደማመጡ አልቻሉም። እሱ ራሱ ምንን ሊተነፍስ ሲል ሊያስተነፍሱት እንኳ አልቻሉም። ሀይሚያ እንዲ ብሩኪያ እንዲ እኝኝ አሉ። ተቃላቸው ጭቅጭቅ ውይ ውይ ውይ ውይ መጨቃጭቅ ሀይ ራሳት ለካ እንደዝህ ይደብራል። እንደዝጅጅ ላጠረ ጭቅጭቅ እሷማ እንዲ እሱማ እንዲ። ለምን አለቦርሳ መጣ? አለቦርሳ እኮ አይሆንልህም። እሷም እሱ ምን አገባሽ? አይመለከትህም። ተህወጤ ውጭ ተህወት ይወጣል። በቃ ረ እሺ አሁን ተዝ ነገር እኛ ምን እንማርሽ? ምን ምን እንጠብቅ? ምን እንማር? ተዝ ነገር አሁን ለምሳሌ እኮ አንድ ነገር የምናየው ነገር ተዛ የሆነ ነገር ልንማርበት እንችላለን። እውነተኛ ታሪክ ሳይ የሆነ ነገር ብለን ልንማርበት እንችላለን። ሀያ አራት ሰዓት እንዲሁ ጭቅጭቅ አይሰለችም? አሁንም እኝኝ፣ ማታም እኝኝ፣ ቀንም ምኝኝ፣ በቃ በመጥፊ ሊሆን ማለት እንዲሁ አይሰለችም? እንግዲህ ሚፍታህ አንድ ያረጋለሁኝ አስታርቃለሁኝ አሰላለሁ ብሎ ነበረ የመጣው በትናንትናው ቪዲዮ እንዲያየን ሁላችን ማለት ነው። አን የለም አንድ ሊያረግ ቀርቶ ሊያስወሩት እራሱ አልቻሉም ማለት ነው። ሚፍታህ ሊተነፍስ ቲል በቃ ሊያስወሩት አልቻሉም። ታይምም ትናገራለች፣ ብሩቅ ይናገራል። ልጁ እራሱ የመጣበትን ነገር ራሱ ሊያስወሩት አልቻሉም ማለት ነው። በቃ ሊተነፍስ ራሱ አልቻሉም በቃ እንዲያውም መራ ልዲባዴ ውል ተጣልተው ሊጣሉ በመሀከላቸው እኮ ነው የገባው ኧረ እንደ ትንሽማ ብትጠፋጠፉ እኮ ይወጣላችሁ ነበረ። መጠፋጠፍ እንዲያለ ትንሽ እኮ መጠፋጠፍ ቢኖር ማነው ይወጣላችኋል በቃ። እንትን አይነው ስለዚህ፣ ሀይሚዬ ደግሞ በቃ ታውቃላችሁ ብሩኪን በጣም ትወደዋለች። ያው እሱን አቃጥላለሁ ያለች በአሁኑ ሰዓት ሀይሚዬ ተቃጠለ ትገኛለች ማለት ነው። ምክንያቱም እኛ ሴቶች ትንሽ ነገር የበቃ ኔለ በትንሽ ነገር አይ ለምንቃጠረው ወደር ትክን የምንለው የማያስጨንቀው የሚያስጨንቀን የማያናድደው የሚያናድደን የማያስከፋው የሚያስከፋን አብዛኞቹ ሴቶች ናቸው ማለት ነው። ስለዚህ ሀይሚዬ እንግዲህ እሱን አናድድ ያለሁኝ እሱን አንድ ያደርጋሉ በማለት ከአንዱ አንዱ ሸበላ ጋር ከች ትትል አና ዲዲ ያለው እያለች እየተናደደች የትገኛለች ትገኛለች። ጫንጓራ እየተቃጠለ ይገኛል። ስለዚህ ስለዚህ አይምዬ የግራ ጎንሽ ማን ነው? ሰሞቅ ቅድስት ነው ማን ነው የሚባለው ታይሆን፣ የግራ ጎንሽ ላንቺ የሚሆንሽ ላንቺ የሚበተንሽ ላንቺ ይሆነኛል ብለሽ የምታስቢው አንድ ብሩኬና ብሩኬ ነው። ይሄ ደራነት በጣም ከባድ ነው። ደራነት ሁሉም ነገር ገሊል ያስገባል። አለመግባባት፣ ሁሉም ነገር ጨለማ ያደርጋል። እንዴ አሁን ተናንተ አሁን እኛ ምን እንማር? ምን አይነት ታሪክ እንማር? ብዙ እኮ ሕፃናቶች አሉ ፣ ብዙ እናንተን የሚወዷቸው፣ ብዙ እናንተን የሚከታተሏቸው ኮ ብዙ ሕፃናቶች ይኖራሉ። ታዲያ እነዛ ሕፃናቶች ሰዎች፣ አሁን እናንተ ተናንተ አሁን ምን ይማሩ? ምን ተምረው ይለፉ? እንዴ ሃይሚና ብሩክ ይቆይ እስተመሽ እንደዚህ እንዴ ሁለት ወር ሶስት ወር ድረስ ፍራንክ እንደውም አይደብርም። ሶስት ወር አሁን እነሱ በአሁኑ ሰዓት ማንንም ሊሰሙ እንዲሰሙ አልቻሉም። በቃ ሁለታቸው ላይ ልጅነታቸውን አልጨረሱም ነው በል መሰለኝ። ልጅነት የሚባለው ነገር እነሱ ጋር ገና ገና ነው። ገና ልጅነት የሚባለው ነገር በአሁኑ ሰዓት ማንንም ሊሰሙ ወለ ብሩኬ ወለ ሀይሚ ሊሰሙ አልቻሉም። በራሳቸው እየተጓዙ ነው ያሉት ማለት ነው። የራሳቸውን እነሱ ያሉትን ብቻ ነው እንትን ት እ ማንንም ማንንም ሊሰሙ ና ዘወር ብለው ራሱ ሊያዩ አልቻሉም ማለት ነው። ስለዚህ የምር ይደብራል። ማር ይበዛ ያቅለሸልሻ ይባል። ሁሉም ነገር ሲበዛ ሁሉም ነገር ይጠላል። አንዳንድ ደግሞ ስንት የሚወዷቸው ስንት ለናንተ ብሎ የሚያከብሯቸው ፋሚሊዎች አሉ። የማዲያ መቃማዎች አሉ። ለነዛ ክብር ራሱ መስጠት ግዴታ ነው እ አሁንም ጭቅጭቅ፣ ነገም ሲመጡ ጭቅጭቅ። ነገም በቃ አሁን እኮ ዛሬም ነገም ይመጣሉ። በፊት ሀይሚዬ እና ብሩኬ ስንት ሰዓት ሆን አሁን መጡልን እያሉ ስንት የሚዋጉ ፋሚሊዎቻቸው በአሁኑ ሰዓት እኮ ጭራሽ እንትን የሚል ነገር ምክንያቱም ቢመጡም ጭቅጭቅ ጭቅጭቅ አንተ ምን አገባሽ፣ ምን አገባህ፣ ምን አገባሽ፣ ኝኝኝ ማለት አይደብርም? ኧረ የምር ከምን በላይ ያስጠላል። የምሬ ነው ሁለታቸውም የፍቅር ጦርነት ተጀምሯል። በሀሚዬ እና በብሩኬ ላይ የምናየው የፍቅር ጦርነት ታውቃላችሁ? የፍቅር ጦርነት እነሱ ላይ የፍቅር ጦርነት እያሳዩን፣ የፍቅር ጦርነት ምን እንዲሆነ እያሳዩን የሚገኙት ሀሚና ብሩኬ ናቸው። እና ሁሉም ነገር ያስጠላል። የምር ሁሉም የራሱ አግባብ፣ የራሱ ቦታ፣ የራሱ መንገድ፣ የራሱ ማንነት አለው። ሁሉም በአግባቡ ነው። እንዲህ ሁለቱ ሆርሞኖ ጭቅጭቅ፣ ሁለቱ ሆርሞኖ ኝኝኝ፣ ምን አገባሽ፣ ምን አገባህ፣ ምን አገባሽ፣ ምን አገባህ፣ ታህይወት ይወጣ፣ የት ወጥቻለሁ ምናምን። ኸላስ በቃ ታህይወት ማውጣት ማውጣት። ታላለቃ ዛሬ ተጠራርተው እንደዚህ ነው።

በአንድ ጊዜ እንደዚህ ሆነው ትናያቸው፣ አይደብርም? አረ ሁሉም ነገር ራስ ደቀና የራሱ ቦታ ነው። የምሬ ነው። ሁሉም ቲበዛ ያንተኝናል ማለት ነው። እና ይሄን ይመስላል። ዛሬ ራሱ እርግጠኛ ነኝ ዛሬ ምንኝኝ ብሎ ነው የሚጠም የሚመጡላችሁ፣ ጠብቁ። የዛሬው ራሱ በጭቅጭቅ ነው የሚያመልቀው፣ የዛሬው ቪዲዮ ራሱ ማለት ነው። ጠብቁ። ህዋም ምን አይነት ትላላችሁ? ዛሬም ራሱ ኘኝኝ ማለት ነው። እነሱ የሚፈልጉት ማለት ነው እና ሀቢቦቼ፣ ይህን ይመስላል። ለቻናል አዲስ የሆናቸው ሸር ሰብስክራብ እያደረጋችሁ አበረታቱ። ሸር ሰብስክራብ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ በጽናት ቆሞ በስቃይ ወኔ ጌታያ